በአላህ ስም እጅግ በጣም ርህሩህ በጣም አዛኝ በሆነው። የነቢያት ታሪክ፣ የሶሓቦች ታሪክ፣ የትላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍቲዮ

እነሆ የሙስሊሞች ሰራዊት በምስራቅም፣ በምዕራብም ለመዝመት ተዘጋጅቷል። ለሰው ልጆች ገንቢ እምነት ተሸክሙ ለሁለት ዓለም ጥቅም የሚያስገኝ ሥርዓት ይዞ ሊንቀሳቀስ በተጠንቀቅ ቆሟል። በምድር ላይ የሰውን ልጅ ከፍጡራን ባርነት ነፃ የሚያወጣ ታማኝነቱና ታዛዥነቱ ለአላህ ብቻ እንዲሆን የሚያደርግ

በትግል የተሞላ ሕይወቱን ፍጻሜ ሰይሑን በተባለ ወንዝ አጠገብ ሊያደርግና ከባህር በስተጀርባ እየተባሉ ከሚጠሩ አገሮች ጉልላቶች ላይ አርማ ሊሰቅል ወስኗል። ረቢዕ ለማይቀረቡ ጦርነት ራሱን አዘጋጀ። ለአላህ ጠላቶች የውጊያ ጊዜና ቦታ ወሰነ። ጦርነቱ ሲጀመር፣ እርሱና ብርቱ ሠራዊቱ የሚደንቅ ገድል ፈጸሙ። ፈሩ በጦርነቱ መስክ በጽናትና ያለ ፍርሃት ተፋለመ። አድራጎቱ ረቢዓን አስደነቀ። ጦርነቱ በሙስሊሞች ድል አድራጊነት ተጠናቀቀ። ጠላቶቻቸው የረገጡትን ምድር አንቀጠቀጠ፣ ሰልፋቸውን በጣጠሱ፣ ህብረታቸውን በተኑ። ወደ ቱርክ ሀገር እንዳይገቡ ቻይናንና ሌሎች የመካከለኛው ኤዥያ ግዛቶችን እንዳይቆጣጠሩ ያገዳቸውን ወንዝ ተሻገሩ። ታላቁ የጦር መሪ ወንዙን ተሻግሮ እንዳጠናቀቀ ወደ ሁለተኛው ምዕራፍ የሚያሸጋግረውን መሬት እንደረገጠ ከወታደሮቹ ጋር ከወንዙ እየጨለፉ ውዱእ አደረጉ። ወደ ቂብላ ዞረው ተገጣጩ። ድል ለሰጣቸው አምላክ ለአላህ ስብሓነሁ ወተዓላ ምስጋና ይሁን ዘንድ ሁለት ረክዓዎችን ሰገዱ። ታላቁ የጦር መሪ ረቢዓ አገልጋዩ ጋዩ ፈሩኽ ለፈጸመው ጀብድ በነጻ አለቀቀው። ሞልቶ ከተትረፈረፈው የምርኩ ገንዘብም የድርሻውን ሰጠው። ብዙ ስጦታዎችንም ጨመረለት። ረቢዓ ኢብኑ ዚያድ አልሐሪፍ ይህን አስደሳች ቀን ለረዥም ጊዜ አላጣጠመም። ታላቁ ሕልሙን ባሳካ በሁለት ዓመታት ውስጥ በሞት ዓለምን ተሰናበተ። አገልጋዩ ፈሩኽ በምርኩ ያገኘውን ገንዘብ ከሁሉም በላይ ነፃነቱንና ጣፋጭ የጀግንነት ትውስታውን ተሸክሞ ወደ መዲና ተመለሰ። ፈሩኽ የመዲናን መሬት ሲረግጥ በሃያዎቹ ዕድሜዎች ማገባደጃ ላይ የሚገኝ ወጣት ነበር። መዲና ውስጥ ቤትና ሚስት እንዲኖረው ፈለገ፣ ቤተሰብም ለመመስረት ወሰነ። ከመዲና ማዕከል ላይ ከሚገኙ ቤቶች አንዱን ገዛ። ብሩህ አእምሮ የተሟላ ስብዕናና መልካም ዲን ያላትን የዕድሜ አቻውን ሴት መርጦ ከእርሷ ጋር ተቆራኘ። በአዲሱ ቤቱ ውስጥ የደስታ ሕይወት ጀመረ። ከባለቤቱ ጋር የሚመሩት ትዳር የሚሰጠው ሐሴት ከጠበቀው በላይ ነበር። ይሁንና የአማራኪና ምቹ ቤቱ፣ ይህች የደስታው ምንጭ የሆነችው መልካምና ተወዳጅ ሚስቱ የዚህን ፈረሰኛ ቀልብ፣ ለጂሃድ ያለውን ፍቅር ሊያሸንፉ አልቻሉም። ሙስሊሞች በአንድ ወይም በሌላ ግንባር ድል የማድረጋቸው ወሬ መዲና ውስጥ በተሰማ ቁጥር ይህ ጀግና ለጂሃድና ለሸሂድነት ያለው ጉጉት የበለጠ ይጨምራል። ታዲያ በአንድ የጁምዓ ቀን የመስጂዱ ኢማም ኹጥባ ያደርጋሉ። ኹጥባው ሙስሊሞች በተለያዩ ግንባሮች ያገኘዋቸውን ድሎች በመዘከር ሙስሊሙን ለጂሃድ ያነሳሳል የአላህን ዲን

ከምርኮ ያገኘሁትን 30 ሺህ ዲናር አስቀምጥልሻለሁ። እሱን ተጠቀሚበት፣ ነግጅበት። እስክመለስ ድረስ ልጄን ተንከባከቢልኝ። ምናልባትም አላህ የሸሂድነትን ጸጋ ይለግሰኝ ይሆናል በማለት ተናገረ። ተሰናብቷት የአላህን ጠላቶች ሊፋለም ገሰገሰ። ይህች የተረጋጋች እንስት ባሏ በሄደ በተወሰኑ ወራት ወንድ ልጅን ተገላገለች። በእጅጉም ተደሰተች። የባሏ ከጎኗ አለመኖር የሚያጽናናት ልጅ አገኘች። ረቢዓህ በማለትም ሰየመችው። ሕፃኑ መልከ መልካም ከመሆኑ ባሻገር በሳልና ፈጣን በመሆኑ እናቱ ለጥሩ አስተማሪዎች አስረከበችው። በደንብ እንዲያስተምሩት ከአደራ ጭምር አሳስባ ሰጠችው። ማንበብና መጻፍ አሳምሮ ተማረ። የአላህን ቁርአን ሐፈዘ አሳምሮም ይቀራው ጀመር ልክ በነቢዩ አለይሂ ሰላቱ ወሰላም ቀልብ ላይ በወረደበት ለዛው ያነበንበው በው ያዘ የረቢዓ እናት ለአስተማሪዎቹ ገንዘብ ለመስጠት አትሰስትም! ከሚገባው በላይ ቸርናት እውቀት መጨመሩን ባየች ቁጥር ቸርነቷም ይጨምራል የአባቱን በሰላም መመለስ በናፍቆት ትጠባበቃለች። ለርሷም ለርሱም ልጃቸውን የዓይናቸውን ማረፊያ ልታደርገው በምትችለው ያህል ትጥራለች። ግና ፈሩህ ሳይመለስ ብዙ ቆየ። ስለ እርሱ የተለያዩ ወሬዎች ይነገሩ ጀመር። አንዱ በጠላት እጅ ምርኩ ሆነ ሲል፣ ሌላኛው ጂሃድ በማድረግ ላይ ይገኛል ይላል። የተመኘውን የሸሄድነት ክብር አግኝቶ ተሰውተዋል የሚሉም አሉ። ኡሙ ረቢዓ የባልዋ ወሬ የውሃ ሽታ መሆኑ ሞቷል የሚለውን ወሬ የበለጠ እንድታምን አድርጓታል። ከልበዋ አዝናለች። ምንደዋን ከአላህ ከጅላ ዝምታን መርጣለች። ረቢዓ አድጓል። ሕይወቱ እስካለች ድረስ በመማርና በማስተማር ሊገፋ ወስኗል። በመረጠው ጎዳና በትጋት መስራት ቀጥሏል። የመዲናውን መስጅድ የሞሉትን የዒልም ሐለቃዎች በመከታተል

ከፊሉን አይሰጥህም ሲሉ ከዑለማዎቻችን ሰምቻለው የሚል መልስ ይሰጣቸዋል። ብዙም ሳይቆይ በዕውቀቱ ዓለም ዝነኛ ለመሆን በቃ። ወንድሞቹ በዙ ተማሪዎች ተሰየሙለት፣ ሕዝብም የዕውቀት መሪ አደረገው። ይህ የመዲና ዓሊም ሕይወቱን በሰከነ መንፈስ ይመራ ጀመር። ከቀኑ ከፊሉን በቤቱ ከወንድሞችና ከጓደኞቹ ጋር ያሳልፋል ቀሪውን ደግሞ በመዲና መስጂድ ለዒልም ሐለቃዎች ላይ ይውላል ሕይወቱን በዚህ መልኩ እየመራ ሳለ ድንገት ያላሰበው ነገር አጋጠመው አንድ ቀን በበጋው ጨረቃማው ምሽት አንድ ፈረሰኛ መዲና ይደርሳል እድሜው ስልሳዎቹ ውስጥ ነው መሐሏን አቋርጦ ወደ ቤቱ ይገሰግሳል ቤቱ እንደ ቀድሞው ይሁን ወይም ከጊዜ ብዛት ይቀየር የሚያውቀው ነገር የለም። ምክንያቱም ከቤቱ ከራቀ ሰላሳ ዓመታት አካባቢ አስቆጥረዋል። ትቷት የሄደው ወጣት ሚስቱ አሁን የምትገኝበትን ሁኔታ ያስባል። በማኅፀኗ ተሸክማው የነበረው ልጁስ ሴት ናት ወይስ ወንድ ነው? በሕይወት አለ ወይስ ሞቷል? በሕይወት ካለ እንዴት አይነት ሰው ነው? ቡኻራን ሰመር ሰመርቀንድና ጎረቤቶቻቸውን ለመቆጣጠር ከዘመተው የሙስሊም ሰራዊት ጋር አብሮ ሲዘምት ለባለቤቱ አደራ አስቀምጦት የሄደው ከምርኩ የተገኘው ሀብትስ ይህን ሁሉ እያብሰለሰለ በከተማዋ መሃል ይጓዛል የመዲና ጎዳናዎች አሁንም በሰው እንደተሞሉ ናቸው ሰዎች የዒሻን ሰላት ያጠናቀቁት በቅርቡ ነው ግና ከአላፊው አግዳሚው አንድም ሰው ይህን ጀግና ፈረሰኛ አላወቀውም። ዞሮ ያየውም የለም፣ ደንታም የሰጠው አልተስተዋልም። ፈረሱና ሰይፉ የሰዎችን ትኩረት አልሳበም። የኢስላማዊ ከተማ ነዋሪዎች ሙጃሂዶች ሲሄዱና ሲመለሱ ማየት የተለመደ ትዕይንት በመሆኑ አዲስ ነገር አልሆነባቸውም። ይህ ፈረሰኛ ግን ያየው ነገር አሳዝኖታል። ፈረሰኛው ግን በዚህ ሐሳብ ተወጥሮ ጎዳናዎችን እየሰነጠቀ ተጉዞ ሳያስቡ ከቤቱ በራፍ ላይ ደርሷል። የቤቱ በር ገርበብ ብሏል። ደስታው ፈቃድ እስኪጠይቅ እንኳን ጊዜ አልሰጠው። በበሩ በኩል አልፎ ከቤቱ መሃል ደረሰ። የቤቱ ባለቤት የበር መንጫጫት ሰምቶ ከሌላኛው የቤት ክፍል ሲወጣ አንድ ሰይፍ ያንጠለጠለ እንግዳ ሰው በሌሊት ከቤቱ መሃል ላይ ቆሞ በጨረቃ ብርሃን ተመለከተ። ወጣት ሚስቱ ከዚህ እንግዳ ሰው ራቅ ብላ ቆማለች። የቤቱ ባለቤት በቁጣ ግሎ ወደ ታች ወረደ። በሌሊት ተደብቀህና ሰልለህ በመግባት ሚስቴን ልታጠቃ ታስባለህን? ብሎ አንባረቀበትና ወደ እርሱ ተንደረደረ፣ ለንግግር እድል አልሰጠውም። ሁለቱ ሰዎች ይታገሉ ጀመር። ትግላቸው ቤቱን ረበሸው፣ አካባቢውን አወከው። ጎረቤት ተሰበሰበ እንግዳውን ሰው ከበቡት። የቤቱ ባለቤት ከሹም ዘንድ ሳላደርስህ አልለቅህም አለ። እንግዳውም ወንጀል አልፈጸምኩም፣ የራሴ ቤት ነው፣ ተከፍቶ ሳገኘው ገባው ሲል መለሰ። ወደ ሰዎቹ ዞሮም ሰዎች ሆይ ስሙኝ፣ ይህ ቤት ቤቴ ነው፣ በገንዘቤ የገዛሁት ፈሮኽ እባላለሁ። ከሰላሳ ዓመታት በፊት ለጂሃድ የወጣውን ፈሮኽን የሚያውቅ ጎረቤት የለምን? እናት ተኝታ ነበር። ጩኸት ቀሰቀሳትና፣ ወደ ውጭ በመስኮት ስታይ ባሏን ከነነፍሱ አየችው። ድንጋጤ ወረራት። እንደምንም ተናገረች። ተውት ረቢዓህ፣ ተው ልጄ፣ አባትህ ነው። ሰዎች ዞር በሉለት፣ ልቀቁት። አበ ዓብዱራህማን፣ ይህ የታገለህ ልጅህ ነው፣ የአብራክህ ክፋይ ድምፅዋን እንደሰማ ፈሩኽ ከልጁ ላይ ሄዶ ተጠመጠመ። ተቃቅፈው ተሳሳሙ። ረቢዓህ የፋሩኽን እጅ፣ አንገት፣ ራስ ይስም ገባ። ሰዎች ተበተኑላቸው። የረቢዓህ እናት ባሏን ለመቀበል ወረደች። ለሰላሳ ዓመታት ወሬው ከጠፋ በኋላ ምድር ላይ እንገናኛለን ብላ አስባ አታውቅም። ፈሩኽ ከባለቤቱ ጎን ተቀመጠ። የገጠመውን ነገርም ያወጋት። ወሬው ለምን እንደጠፋ ያብራራ ጀመር። እርሷ ግን በሌላ ሐሳብ ተውጣ ስለነበር አልሰማችውም። ባደራ መልክ የሰጣትን ገንዘብ ለምን አዋልሹው ይለኛል የሚለው ስጋት ባሏና ልጇ በመገናኘታቸው የፈጠረባትን የደስታ ስሜት አደፈርሰው። ገንዘቡን በስርዓት እንድንጠቀምበት አስጠንቅቆኝ ነበር። የት አዋልሹው ቢለኝስ? ምንም እንዳልተፈጠረ ብነግረው ምን ይሰማዋል? ልጅህን ለማስተማር ተጠቅሜበታለሁ ብለው ያምነኝ ይሆን? አንድ ልጅ ለማስተማር ሰላሳ ሺህ ዲናር ያስፈልጋል። የልጅዋ እጅ ቸር መሆኑን ዲናርም ሆነ ዲርሃም በእጁ እንደማያድር ለወንድሞቹ በሺዎች የሚቆጠር ገንዘብ እንዳወጣ ድፍን መዲና ያውቃል። ሚስት በዚህ አይነት ሐሳብ ተውጣ ሳለ ባል ወደ እርሷ ዞርና አራት ሺህ ዲናር አምጥቻለሁ ካንቺ ጋር ካኖርኩት ጋር ደምረን እስከ ህይወት ፍጻሜያችን የምንኖርበት የአትክልት ቦታ ወይም ሌላ ነገርን እንገዛለን አለ ሚስት መልስ አልሰጠችው ያልሰማችው በመምሰል ልታልፈው ሞከረች ባል ግን ደግሞ ጠይቃት ገንዘቡ የት ነው አላት መቀመጥ ካለበት ቦታ አስቀምጨዋለሁ ከጥቂት ቀናት በኋላ በአላህ ፈቃድ አውጥቼ እሰጥሃለሁ አለች። ወሪያቸውን የአዛን ድምጽ ቆረጠው። ፈሩኽ ውዱእ ሊያደርግ ተነሳ። ረቢዓ የታል ሲልም ጠየቀ። በመጀመሪያው አዛን ወደ መስጂድ እንደሄደ ነገረችው። ፈሩኽ መስጂድ ደረሰ፣ ኢማሙ ሰላት አጠናቋል። ፈርድ ሰገደና መስጂዱን ለመልቀቅ ዘወር ሲል መስኩ በዒልም ሐለቃዎች ተሞልቶ ተመለከተ። እንዲህ ሆኖ አይቶ ታያውቅም። ሰዎች በመስጂዱ ሸይኽ ዙሪያ ክብ ሰርተው ተቀምጠዋል። ለእግር ማሳረፊያ የሚሆን ቦታ የለም። በዐይኑ ሰዎችን ቃኘ። ዕድሜ የጠገቡ አዛውንቶች አኳኋናቸው የተከበሩ መሆናቸውን የሚያመለክት ጎልማሶችና ወጣቶች አሉበት። በጉልበት ተንበርክከው ብዕርና ወረቀት ይዘው ሸይኹ የሚናገረውን ይጽፋሉ። ሰዎች ወደ ሸይኹ መቀመጫ ፊታቸውን አዙረው በጸጥታ ያዳምጣሉ። ቃሉን ሩቅ ላሉ የሚያሰሙ ሰዎች ቃል በቃል የሚለውን ያስተላልፋሉ። ሸይኹ የተናገረውን የማይሰማ አንድም ሰው የለም። ፈሩህ የሸይኹን ማንነት ለማወቅ ሞከረ። ሩቅ ስለሆነ ሊያየው አልቻለም። የአገላለጽ ችሎታው የዕልሙ ስፋትና ጥልቀት የመሐፈስ ክህሎትና ሰዎች ለርሱ ያላቸው አክብሮት አስደንቆታል። ከጥቂት ጊዜ በኋላ ሸይኹ የዕለቱን ትምህርት አጠናቆ ለመሄድ ተንቀሳቀሰ። ሰዎች ዙሪያውን ከበቡት፣ በአጀብ ከመስጂዱ ውጭ ሸኙት። በዚህ ጊዜ ፈሩኽ ከአጠገቡ ለተቀመጠው ሰው ይህ ሸይኽ ማን ነው ሲል ጠየቀ። የመዲና ነዋሪ ነህን? በማለት ሰውየው በመገረም መልሶ ጠየቀ። አዎ አለፈሩኽ መዲና ውስጥ ሸይኹን የማያውቅ ሰው አለነ? እየተገረመ ጠየቀው። ባላውቀው አትፍረድብኝ፣ ለሰላሳ ዓመታት ያክል ከመዲና ርቅ ያለም ገና ትናንት ነው የተመለስኩት። ግድ የለም፣ ከኔ ጋር ጥቂት ተቀመጥና ስለ ሸይኹ አጫውትሃለሁ። ይህ አሁን ያዳመጥከው ሸይኽ የታብዕይ ትውልድ አውራ

ፈሩኽ ተናግሮ ሳያበቃ ሰውየው አቋርጦት ወጉን ቀጥለ። ከዚህ ሁሉ በላይ ባህሪው ወርቅ ነው። ራሱን የሚያስተናንስና ቸር ሰው ነው። እንደርሱ ቸር ለዱንያ ደንታ የሌለውና ከአላህ ዘንድ ያለውን ብቻ አጥብቆ የሚሻ ሰው የመዲና ነዋሪዎች አያውቁም። ፈሩኽ ጠየቀ፣ እስካሁን ስሙን አልነገርከኝም አለ። ሰውየውም ረቢዐቱ ራዕይ ይባላል አለው።

ቤተሰቡን አልነገርከኝም፣ ፈሩኽ በጉጉት ጠየቀ። ሰውየው እንዲህ ገለጸለት። ረቢዓ እብኑ ፈሩኽ ይባላል። አባቱ አቡ ዓብዱራሕማን በሚል ቅጽል ይታወቃል። ለጂሃድ ከወጣ በኋላ ነው የተወለደው። እናቱ ናት ያሳደገችው። አባቱ ትናንት ወደ አገሩ እንደ ተመለሰ ሰምቻለሁ። የፈሩኽ ዐይኖች እምባ አፈሰሱ። በጥድፊያ ወደ ቤቱ አመራ። የረቢዓህናት የፋሮኽን ለቅሶ ባየች ጊዜ ምን አገኘህ ስትል ጠየቀችው። መልካም ነገር እንጂ አላገኝኝም። ልጃችን ያገኘውን ከማንም አይቺ የማላውቀውን የዕልም ክብርና ደረጃ ተመለከትኩ አለ። የረቢዓህናትም ይህን እድል በመጠቀም የቱ ይበልጥብሃል ሰላሳ ሺህ ዲናር ወይስ ይህ ልጅህ የደረሰበት የዕልም ክብር በማለት ጠየቀችው። በአላህ እምላለሁ ዱንያ ላይ ካለው ሀብት በሙሉ ይህን እመርጣለሁ ሲል ያለ ማመንታት ተነገራት። ተተህልኝ የሄድከውን ገንዘብ ያዋልኩት ይህን ልጅ ለማስተማር ነው። የሰራሁት ነገር አስደስተዋልን? አዎ፣ አላህ ለኔ ለልጅሽና ለሙስሊሙ ኡማም ለዋልሽው ውለታ ምንዳሽን ይክፈልሽ አላት። አላህ ስብሓንሁ ወተዓላ መልካም ስራቸውን ይውደደላቸው።